ተናስልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በኢትዮጵያ አዳዲስ ሲሚንቶ ፋብሪካዎች ወደ ስራ መግባታቸው በኮንትራክሽን ዘርፍ የተሰማሩ አልሚዎች ምቹ አጋጣሚ መፍጠሩን ፕሬዚዳንት ታየ አጽቀሥላሴ ገለጹ። ፕሬዚዳንት ታየ በዘሪያ ከተማ እየተገነባው የፓዮኒር ሲሚንቶ ማንፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ማስፋፊያ ፕሮጀክት መርቀዋል። ፕሬዚዳንት ታየ አጽቀ ስላሴ በድሬዳዋ ከተማ የተገነባውን የፓዮኒር ሲሚንቶ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ማስፋፊያ ፕሮጀክትን መርቀዋል። ፕሬዚዳንት ታየ በዚህ ወቅት እንደገለጹት በኢትዮጵያና በቻይና ባለሀብቶች አጋርነት የተገነባው የፓዮኒር ሲሚንቶ ፋብሪካ ለኢትዮጵያ ኮንስትራክሽን ኢንዱስትሪ እድገት ዘርፈ ብዙ ፋይዳ አለው ብለዋል። የኢትዮጵያና የዓለም አቀፍ አልሚ ባለሀብቶች አጋርነት የእውቀት ሽግግርና የካፒታል ፍሰትን እንዲሁም የምርታማነት እድገትን ማረጋገጥ የሚያስችል ሁኔታ መኖሩን የሚያመላክት መሆኑን ገልጸዋል። የኢትዮጵያ የእድገት ዋነኛው ምሰሶ የኮንስትራክሽን ዘርፍ ነው ለማለት ይቻላል። እድገት ከእውቀት ከብርህነት እንዲሁም ደግሞ ከስራ ጋር የተያያዘ ከታላላቅ የስራ መስኮች አንዱ እና በዋነኛነት የአገራት እድገት የሚለካበት ደግሞ በኮንስትራክሽን ዘርፍ ያላቸው እውቀት ኮንስትራክሽን ዘርፍ ለመዋዕለ ንዋይ ለማፍሰስ ያላቸው ዝግጅነት ክሪቲካል ወይም ወሳኝ ነው ለማለት ይቻላል። እድገት በዋነኛነት የሚመዘነው በበርካታ መስፈርቶች ቢሆንም ግን አንዱ ትልቁ ቁልፉ ኮንስትራክሽን ነው። ከዚህ ቀደም የኮንስትራክሽን ዘርፉ የሚያስፈልገውን ግባት ለማግኘት ጥልፍልፍ መንገዶችን ይጠይቅ እንደነበር አስታውሰው በኢትዮጵያ አዳዲስ የሲሚንቶ ፋብሪካዎች ወደ ስራ መግባታቸው በኮንስትራክሽን ዘርፍ ለተሰማሩ አልሚዎች ምቹ አጋጣሚ እየፈጠረ እንደሚገኝም ገልጸዋል። ሀገራችን የጀመራቸዋቸው ታላላቅ ፕሮጀክቶች ከኮንስትራክሽን ጋር የተያያዙ ከውሃ ጋር የተያያዙ ናቸው። ከኤነርጂ ከኤሌክትሪክ ጋር የተያያዙ ናቸው። ከትራንስፖርት ጋር የተያያዙ ናቸው። በርካታዎችን መጥቀስ ይቻላል። ስለዚህ ለኮንስትራክሽን ዘርፍ ግብአት ከሆኑት አንደኛውና ቁልፉ ደግሞ ሴሜንቶ በመሆኑ ድሮ ሴሜንቶ ለማግኘት በጥንፍንፍ እና በተጠማዘዘ መንገድ መሄድ የግድዩ ነበራል። አሁን ግን ሰሜንቶ ለኮንስትራክሽን ዘርፍ ያለውን ግብአት በትክክል በማጤንና በመመልከት ለእድገት መስፈንጠር ዋና መስበርት በመሆኑ በርካታ አዳዲስ የሰሜንቶ ፋብሪካ በመቋቋማቸው በኮንስትራክሽን ዘርፍ የተሰማሩ የመንግስትን የግልም አልሚዎች ስሜንቶን ማግኘት መሆን የለበትም። ምክንያቱም በርካታ የስሜንት ፋብሪካዎች ተገንብተው በስራ ላይ በመዋሏቸው ሳቢያ የእድገት ምሰሶነቱ በተለይ በኃይል ዘርፍ፣ በማኒፋክቸር፣ በአገልግሎት ዘርፍ እሙን የሆነ ነው። በኮንስትራክሽን ዘርፍ ኢንቨስትመንትን ማስፋፋት አገር የጀመረችውን የልማት ጉዞ ከማሳለጥ በላይ አዋጭ መሆኑን ጠቁመዋል። የፓዮኔር ሲሚንቶ ፋብሪካም በስራ ዕድል ፈጠራ በእውቀት ልማትና ሽግግር ማህበራዊ ኃላፊነቱን እየተወጣ መሆኑ ያስመሰግነዋል ብለዋል። በሙያ ወይም በስኪል ዴቨሎፕመንት የተለያዩ ወጣቶችን በማሰልጠን ላይ መገኘቱ ደግሞ ትልቅ ቁም ነገር ነው አሰልጣም ብቻም ሳይሆን በተግባር የሚታይ ሜንተርሽፕ መኖሩ ኩባንያው በማምረት ብቻም ሳይሆን በእውቀት ሽግግርም ላይ የተመሰማራ መሆኑን ለማመልከት ነው። ትልልቅ ኩባንያዎች ማህበራዊ ኃላፊነትን ወይም ሶሻል ሪስፖንስብሊቲን ለመወጣት በአካባቢው ውሃ በመቆፈር በመንገድ ግንባታና በትምህርት ቤት የሚያደርጉት አስተዋጽኦ ከፍት ያለ ነው። ስለሆነም ማምረት ብቻን ሳይሆን ከማህበረሰቡ ጋር የተቀናጁ የተሰናሰኑ ለማህበሩ ልማት ደግሞ ከፍት ያለ ጉላስዋሶ እያደረጉ በመሆናቸው በዚህ ዙሪያም ሊመሰከኑ ይገባል። ሬዶዋ የመተሳሰብ አብሬ ምኖር የትና ወንድማማችነት ተምሳሌ ተነቻሉት ፕሬዝዳንት ታዬ ደማቅ አቀባበል አድርጉላቸው፣ የከተማ ነዋሪዎችም ምስጋን አቅርበዋል። ኢትዮጵያ በዲጂታል 2025 ስትራቴጂ ወደ ተጀመረው አስተማማኝ ሁሉን ያካተተ የፋይዳ ዲጂታል መታወቂያ መሸጋገሯን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የፋይዳ ዲጂታል መታወቂያ ከዋና ዋና አገልግሎት ጋራ ማስተሳሰር ላይ ትኩረት መደረጉን ተናግረዋል። ጠቅላይ ሚኒስትሩ በዲጂታል መታወቂያ ላይ የሚመክረው ዓለም አቀፍ አይዲፎር አፍሪካ ጉባኤ አስጀምረዋል። ዲጂታል አፍሪካን እውን ለማድረግና ሁሉም የሚታወቅባት የነጋዋን አፍሪካ ለመገንባት ያለመው የ2025 አይዲ ፎር አፍሪካ ዓመታዊ ስብሰባ በአዲስ አበባ ሲካሄድ ዲጂታል ኢትዮጵያን እውን ከማድረግ ጋር በተያያዘ ኢትዮጵያ ከሁለት ዓመታት በፊት ዜጎቿ በዲጂታል መለያ እንዲታወቁ ለማድረግ በስፋት መሰራቱን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱ ስለዘረጋቸው የዲጂታል መታወቂያ ስርዓት አብራርተዋል። ዘመናዊ አሳታፊና መሠረት ያለው ዲጂታል መታወቂያ ስርዓት ለመዘርጋት ምርጫችን አድርገን በስፋት ሰርተናል። ይህም ለሁሉም ነዋሪ በቦታ በትላንት ማህደርና ማንነት ላይ ሳይወሰን ተደራሽ ለማድረግ አልሟል። ስርዓቱንም ፋይዳ ብለነዋል። ፋይዳ ካርድ ብቻ አይደለም፣ ይልቁንም ልዩ የሆነ አሃዛዊ መረጃን የያዘ የአንድን ሰው ግላዊነት በመጠበቅ ማንነትን የሚያረጋግጥ ነው። በይፋ ከጀመርን በኋላ 15 ሚሊዮን ዜጎች በዚህ ስርዓት ውስጥ ማካተት ተችሏል። ነገር ግን አላማችን ሁሉም ዜጎች የሚታወቁበት ስርዓት መገንባት ነው። እየተገነባ ያለው የዲጂታል መታወቂያ ስርዓት ዜጎችን በዲጂታል ኢኮኖሚ ዘርፍ ተጠቃሚ ከማድረግ በዘለለ በተለያዩ ዘርፎች ዲጂታል ኢትዮጵያን ለማድረግ ብዙ ስራዎች መሰራት እንደሚያስፈልጋቸው የጠቆሙት ጠቅላይ ሚኒስትሩ ፋይዳን ከተለያዩ ዘርፎች ጋር የማስታሰር ስራ በስፋት እንደሚያስፈልግ ተናግረዋል። እውነተኛ ዲጂታል መታወቂያ ስርዓት በጥቅሙ ላይ የተመሰረተ ነው። ለዚህም ነው የነደፍነው ስትራቴጂ ከዚህ የዘለለ መሆን የሚገባው። ይህም ፋይዳን ከቁልፍ ዘርፎች ጋር ለምሳሌ እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሙኒኬሽን የህዝብ አገልጋይ ተቋማት ጋር ማስተሳሰር ይጠይቃል። ይህም ስርዓት አንድ ዜጋ ሊያገኛቸው የሚችሉ አገልግሎቶች በማንነት ሰዎቹ ብቻ እንዲያገኝ ይረዳዋል። ይህንንም ጥቅም በአንዱ ሴክተር እንደ ምሳሌ በፋይናንስ ዘርፉ ብቻ ዲጂታል ግብይት ከ125 ትሪሊየን በላይ መዘዋወሩን ማየት ችለናል። በፋይዳ የዲጂታል መታወቂያ ስርዓት ሚሊዮኖች ለመቆጠብ ለመበደር፣ እንዲሁም ተያያዥ የፋይናንስ ጉዳዮችን ለመፈጸም ስርዓቱ ፈቅዶላቸዋል ያሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ብቻ ሳይወሰንም አፍሪካውያንን ከኢትዮጵያ ጋር የሚያስተሳስር እንዲሆን ይሰራልን ብለዋል። ወደፊት ስንመለከት የፋይዳ ዲጂታል መታወቂያ በአፍሪካ በፍጥነት እያደገ በመጣው የዲጂታል ኢኮኖሚ ተሳታፊ እንድትሆን ከማድረግ በዘለለም በአፍሪካ አህጉራዊ ነፃ ንግድ ቀጠና ላይም የራሷን አሻራ እንድታሳረፍ የማድረግ አቅምንም ይፈጥራል። የዲጂታል ማንነት አስተዳደር የአገልግሎት አሰጣጥን መሰል ህዝባዊ አገልግሎቶችን ማሻሻል ይችላል። ነገር ግን መንግስት ብቻውን ይህን ነገር ሊያደርገው አይችልም። ስለዚህ የግሉ ዘርፍና ዓለም አቀፍ አጋሮች ከዚህ አንጻር አብራችሁን እንድትሰሩ ጥሪ አቅርባለሁ። የነጓን ዲጂታል ኢትዮጵያውን ለማድረግ የራቅ አለመሆኑን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህም ስኬት በምክንያት በአንድነትና በትጋት ልንሰራ ይገባል ብለዋል። ኢትዮጵያ ያላትን የባህልና የጥበብ አቅምን ለእርስ በርስ ትስስር እና ለጋራ ዕድገት መጠቀም እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። የኢትዮጵያን ቱባ ባህልና ጥበብን ለዓለም ለማስተዋወቅ የተለያየ የጥበብ ስራዎችን ለሚያቀርቡ ልዑካን ቡድን የሽኝት መርሃ ግብር ተከናውኗል። ኪን ኢትዮጵያ የኢትዮጵያ ማንሰራራት ምስራት በሚል መሪ ሀሳብ የኢትዮጵያ ቱባ ባህል ጥበብን ለዓለም ሕዝብ ለማስተዋወቅ የተለያዩ የጥበብ ስራዎችን ለሚያቀርቡ ለውካን ቡድን የሽኝት መርሃ ግብር ተከናውነዋል። በመድረኩ ላይ የተገኙት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፈው በዓለም ሀገራት ታሪክ አንድን ሀገር አጉልቶ ለማሳየት ከሚያስችሉ ሀብቶች መካከል የባህልና የፈጠራ ጥበብ መሆኑን በማንሳት ኢትዮጵያ በዘርፉ ያላትን እምቅ አቅም መጠቀም እንዳለባት ገልጸዋል። ሀገራችን ኢትዮጵያ የብዝሃ ባህል ባለቤትና የረዥም ዓመታት የህዝቦች ትስስርና ታሪክ ያላት ሀገር እንደመሆኑ አመጠን በዚህ ዘርፍ እምቅ ሀብት ካላቸው ሀገራት ተርታ በቀዳሚነት የምትጠቀስ ሀገር ናት። በመሆኑም ኢትዮጵያ ያላትን ብዛ ውብ ባህልና በተፈጥሮ የተሰጣትን ታላቅ ጸጋ በመጠቀም በአንድ በኩል የህዝባችንን ኩሩ ባህል በመጠበቅ በሌላ በኩል ደግሞ ከዚሁ ሀብት የምናገኘውን ጥቅም ለማሳደግ እንዲሁም ሀገራችን በዓለም ደረጃ ጎልታ እንድትታይ የሁላችንም የጋራ ስራ በመሆኑ ርብርብ ይጠይቃል። አክለውም የባህልና የፈጠራ ጥበብ ለእርስ በርስ ትስስርና ለጋራ እድገት ጉልህ ሚና እንደሚጫወት ያነሱት አፈ ጉባኤው መንግስት ለዘርፉ በሰጠው ትኩረት አበረታች ለውጦች እየታዩ መሆናቸውን አንስተዋል። በአሁኑ ጊዜ መንግስት ለዘርፉ በሰጠው ትኩረት የባህልና የኪነ ጥበብ ዘርፍ በርካታ መሰረተ ልማቶች በተናጠልና ከትልልቅ አገራዊ ፕሮጀክቶች ጋር ተካተው ተገንብተዋል። የአሰራር ስርዓቱን መልክ ለማስያዝ ፖሊሲዎች በየደረጃው የተለያዩ ህግ ማቀፎችም ተዘጋጅተዋል። የባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው የምስራቅ አፍሪካ የጥበባት ፌስቲቫል ጨምሮ የኢትዮጵያን ባህል ብዝሀነትና እሴቶችን የሚያሳዩ ታላላቅ ሀገራዊና አህጉራዊ ሁነቶችን ማዘጋጀቷን በማስታወስ የጥበብ አቅሟን ለሀገረ መንግስት ግንባታና ለማህበረሰብ እድገት መጠቀም እንዳለባትም ተናግረዋል። አገራችን ኢትዮጵያ የሰው ዘር መገኛ፣ ጥንታዊ የስልጣኔ ባለቤት፣ የአፍሪካ የድል ተምሳሌትና ህብረ ብሔራዊነት የደመቀች ታላቅ ናት። ይህን እምቅ አቅም ለአገረ መንግስት ግንባታና ለማህበረሰብ እድገት ለውጥ በመጠቀም ረገድ ደግሞ ጥበብ አይነተኛ ሚና ይወጣል። በ1978 ዓ.ም የኢትዮጵያ ኪነት ቡድን ዓለም አቀፍ ማህበረሰብ ለኢትዮጵያ ላደረገው ሰብአዊ ድጋፍ ምስጋና ለማቅረብ አደይ አበባ በሚል ሀሳብ ወደ ተለያዩ ዓለም ሀገራት በመጓዝ የጥበብ ሥራዎችን ማቅረባቸው በመድረኩ ተነስቷል። በመጨረሻም በኢትዮጵያ የማንምርት ምርት በምግብ ሉዓላዊነትን ከማረጋገጥ ባለፈ የውጭ ምንዛሬ በማስገኘትና በስራ ዕድል ፈጠራ ትልቅ ሚና እየተጫወተ እንደሚገኝ ተገልጿል። ኢትዮጵያ ከአፍሪካ በማር ምርት እንዲሁም በንብ ሀብት ቀዳሚውን ስፍራ ትይዛለች። ይሁንና በሚፈለገው ደረጃ ሀገሪቱ ተጠቃሚ ሳቶ መቆየቷ የሚታወስ ነው። ባለፉት ዓመታት መንግስት የማር ምርትና ምርታማነትን ለማሳደግ በንብ ማነብ ስራ ላይ የተሰማሩ አርሶ አደሮችን ዘመናዊ የማር ቀፎ በመስጠት ከባህላዊ የማር ምርት ወደ ዘመናዊ እንዲሸጋገሩ መደረጉን በምክትል ጠቅላይ ሚኒስትር ማድረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ዋና ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት የሆኑት አድም ፋራ ተናግረዋል በኩል የማር ምርትና ምርታማነትን ለማሳደግ ሙያዊ ድጋፍ ከማድረግ በተጨማሪ ዘመናዊ ቀፎዎችን በስፋት የማቅረብ ስራ ነው የተሰራው። ለምሳሌ በጅማ ዞን ብቻ ከለውጡ በፊት አርባ ሺህ ያህል ቀፎዎች ነበሩ። ከነዚህም አብዛኛው ባህላዊ ቀፎ የሚባሉት ናቸው። ነገር ግን ከለውጡ በኋላ በተሰራው ስራ በተለይም ደግሞ ባለፉት ሁለት አመታት የሌማት ትሩፋት ይፋ ከተደረገበት ጊዜ ጀምሮ በተሰራው ሰፊ ስራ በአሁኑ ወቅት አንድ ሚሊየን የንብቀፎ ማድረስ ተችሏል ማለት ነው። የሲዳማ ክልል ርዕሰ መስተዳደር የሆኑት አቶ ደስታ ሌዳሞ ደግሞ በኦሮሚያ ክልል የተከናወነውና ውጤታማ የሆነው የማር ምርትና ምርታማነትን የማሳደግ ስራ ልምድ በመውሰድ በቀጣዩ በክልላቸው ውጤታማ ስራ ለመስራት መታቀዱን ተናግረዋል። ከማር አንጻር ኦሮሚያ ጥሩ ምሳሌ ሆኖናል። ስለዚህ እኔ መላው ኢትዮጵያውያን የተያዘው የልማት ኢኒሽቲቭ እጅግ የሚያዋጣ የግለሰቦችን፣ የአካባቢን የብልጽግና ጉዞ ሊያፋጥን የሚችል በድምሩ ሀገራችንን ለመለወጥ የሚያስችል መሳሪያ ስለሆነ ሁላችንም እንረባረብበት፣ እንበርታ ማለት ፈልጋለሁ። በደቡብ ኢትዮጵያ ክልል ርዕሰ መስተዳደር የሆኑት አቶ ጥላሁን ከበደ በክልሉ የማር ምርትን ለመጨመር ከመሰራቱን ባለፈ ለወጣቱ ዘመናዊ የማር ቀፉን የማምረት የስራ እድልን የፈጠረ መሆኑን ገልጸዋል። ከስራ እድል ፈጠራ ጋር ተራራ ልማት ጋር አቀናጅተን ያለሙ ተራሮችን አልምተን ለወጣቶች ተራራውን ሰጥተን የንብ እርባታ ዘመናዊ ቀፎችን ደግሞ የሚያመርቱ ወጣቶችም በእንጨት ስራ ተደራጅተው በማቅረብ ረገድ በተለይ ዘመናዊ ቀፎ በአንድ ቀፎ በአማካይ ከ20 ኪሎ ግራም በላይ ትላንትና ኦሮሚያ እንደ ተሞክሮ ሲቀርብ የነበረው ከ28 ኪሎ ግራም በላይ ያገኛሉ። በእኛ ክልልም ወደዛ ለመምጣት የሚያስችል ስራዎች እየሰራንን። ርዕሳነ መስተዳደሮቹ በጅማ ዞን የተከናወነውን የሌማት ትሩፋት ስራዎች በተለይም የማር ምርትና ምርታማነትን ለመጨመር የተሰራው ስራ አመርቂ ውጤት ማስመዝገቡንና ለሌሎች ክልሎች ምሳሌ መሆኑን ገልጸዋል። እንደና በቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።